ዛሬ ደግሞ ጥላዬን ቀደምኩ ከሚለው የሕይወት ታሪክ መጽሐፌ አንድ ነገር አነብላችኋለሁ። የማነብላቸው ስፍራ ቦታ የማነብላቸው ነገር ታሪኩ የሚገኘው በገጽ መቶ ሰባ ሁለት ላይ ነው። እንግዲህ አሜሪካ ሀገር በገባው በሶስተኛው ቀን ድረክሴል የሚባል ዩኒቨርሲቲ ነበር ሆስት ያደረገኝ እና እዛ ዩኒቨርሲቲ ሲሄድ አንድ ጓደኛ ነበረኝ እና ጓደኛ መጥቶ ሊወስደኝ ስታርባክስ እንድጠብቀው ይነግረኛል። ስታርባክስ ሲሄድ እንደ አጋጣሚ የአበሻ ሰዎች ተሰብስበው ተቀምጠዋል። እዛው ዩኒቨርሲቲ ግቢ ውስጥ ያለ ነው። እኔ ደግሞ ከጀርመን ሀገር ስልሄድኩኝ በጣም በተለይ ኢትዮጵያዊ ሳይ በጣም ሰፍ ብዬ ነበር ሰላም የምለውና ሰላም ባልኳቸው ጊዜ ብዙም ሪስፖንስ አልሰጡኝም። ማንም መልስ የሰጠኝ የለም። በጣም በውስጥ ያዝኝ። ተመልሼ የተቀመጥኩ ምክንያቱም እንግዲህ ጀርመን ምንም አይነት ሰዎችን ዩሮፕ ያላየ ሰው አራት ዓመት ያላየ ሰው መጥቶ አሜሪካ ሰዎች ይበዙበታል የተባለው ቦታ ሳያናግረው ሲቀጥ ምን ያህል ቅር እንደሚል ያጋጠመው ሰው ያውቃልና በኋላ ያ ጓደኛ የመጣ ሲመጣ ብቻዬ ቁጭ ብያለሁ። እሱ ለካ እነኛን ሰዎች ያውቃቸዋል። ጠጋ ብሎ እ አታውቁትም እንዴ ሲላቸው አናውቀውም አሉት። አስተዋወቀን። በዚህ በመተዋወቅ መካከል እንግዲህ ከጀርመን ሀገር ገና ሶስተኛ ቀን እንደመጣው ሶስተኛ ቀን መሆኔን ይነግራቸዋል። በዛ ላይ ደግሞ በአስትሮኖሚ የፒኤችዲ ዲግሪ ይዤ ከጀርመን ሀገር ማምጣቴንም ነገራቸው። በዚህ መሀል ጨዋታ ማውራት ከያዝም በኋላ ጨዋታ ካለቀ በኋላ አንደኛው ጠጋ ብሎ የኖ ዲግሪህን የወሰድከው አለኝ ሲለኝ እየወሰድ የተማርኩ ጀርመን ሀገር ነው ስለው ጀርመን ዲግሪ እኮ አሜሪካን ሀገር አይሰራም አለኝ። እኔ በጣም በጣም ተሰማኝ። የተሰማኝ ምንድን ነው፣ ይህ ሰውዬ እኔ ስራ አግኝቼ ነው ከጀርመን ሀገር እዚህ ሀገር የመጣሁትና ምን ሊያስብለው ቻለ አልኩና እንዴት አወክ ብዬ ረጋ ባለመልክ ስጠይቀው እንግዲህ ሀያ ዓመት የአሜሪካን ሀገር እንደኖረ እና ከሀያ አመት ልምዱ ከጀርመን ይሁን ከሌላ ሀገር የተማሩ ሰዎች ስራ እንደማያገኙ ሊያስረዳኝ ሞከረ። እኔ ደግሞ መልስ ልሰጠው ስል ጓደኛ የቀደመና እሱ ስራ አግኝቶ ነው የመጣው አልሬዲ ብሎ ነገረው። ከዛን ጊዜ ጀምሮ አዳዲስ ሰዎችን ሳገኝ ሰዎች ዳውን ሊያደረጓቸው፣ ሳያውቋቸው ዳውን ሊያደረጓቸው፣ አውቀውም ዳውን ሊያደረጓቸው ወይም ዝቅ ሊያደረጓቸው ስለሚችሉ መጠንቀቅ እንዳለብን መጠቀም እንዳለብን፣ በአብዛኛው ሰዎችን እመክራለሁ። እና በህይወቶቻችሁ እናንተን ዝቅ ማድረግ የሚፈልጉ ሰዎችን ፋታ አትስጧቸው፣ አስረዷቸው፣ አሳዩአቸው። አሳዩ ሆናችሁ ያንን ነገር ሆናችሁ አሳያችሁ። ጣሩ። ከሰው ከጣረ ከሰራ መድረስ የማይቻለው ነገር የለም።